ሰላም እግዚአብሔር በያላችሁበት ይብዛ የተከበራችሁ ተመልካቾቻችን። ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን እንግዲህ ከሰሞኑ እየተካሄደ የሚገኘውን ሰበካ መንፈሳዊ ጉባኤ አጠቃላይ እናት ቤተ ክርስቲያን ልጆች ተሰባስበው ስለ ቅድስት ቤተ ክርስቲያን የሚመክሩበት ሳምንት እንደመሆኑ መጠን እንደው ከሀገራችን ኢትዮጵያ ውጪ በውጭ ሀገር ላይ የወጣቶች ተሳትፎ ምን ይመስላል፣ ወጣቶች ቤተክርስቲያን ን እንዴት እያገለገሉ፣ እንዴት እየተገለገሉ ይገኛሉ። እንደው ከቋንቋ ከባህል አንጻር እናት ቤተክርስቲያን ልጆቿ ላይ ምን እየሰራች ነው የሚለውን እንደው ከአንድ ከሁለት ሀገረ ስብከት ጋር አጠር ያለ ቆይታ ከእናንተ ጋር እናደርጋለን። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እኔ መጋቤ አዲስ ቀሲስ በየነሱ መሆን እባላለሁ። የመጣሁት ከምዕራብ ካናዳ ሀገረ ስብከትን ወክዬ ነው። የማገለግለው በካልጋሪ ደብረ ምሕረት ቅዱስ ገብርኤል ካቴድራል የስብከተ ወንጌል ክፍል ኃላፊ ወንጀ ነው። እሺ። መጋቤ ጥበብ ቀሲስ ተገን ወርቅ ባላለው እባላለሁ። ከሰሜን ካሊፎርኒያ ነው የመጣሁት። በአጠቃላይ እንደ ምዕራብ ካናዳ በተለይም በካልጋሪ ከተማ ያሉ አብያተ ክርስቲያናት በጣም ሀገራዊ ስርዓቱን በጠበቀ መልኩ በዚህ በአብይ ጾም ሰዓታት ይቆማል፣ ደግሞም በዚህ በዘመነ ጽጌ ማህሌት ይቆማል። ክብረ በዓላት ደግሞ እንደ ሀገሩ ሰዓትና ምቹ ሁኔታ እየተመረጠ በርካታ ምእመናን በተገኙበት በድምቀት ይከበራል። የጎደለብን ነገር የለም፣ ከሀገር ናፍቆት በስተቀር ሁሉም ነገር ሙሉ ነው። እግዚአብሔር ይመስጋን። በጣም ጥሩ ጥያቄ ነው ያነሳሽው። ካናዳ ሰፊ ሀገረ ስብከት ነው ያለው። በሀገረ ስብከት ውስጥ ሀያ አብያተ ክርስቲያናት አሉ። በእነዚህ አብያተ ክርስቲያናት እዛው የተወለዱ ልጆች እዛው ተጠምቀው ያደጉ ልጆች በቤተ ክርስቲያን ውስጥ በዚህ ሰዓት እግዚአብሔር ይመስገን በሚያሰኝ መልኩ የነገዋን ቤተ ክርስቲያን ሊረከቡልን በሚችል መልኩ በደንብ እየተንቀሳቀሱ በየአብያተ ክርስቲያናቱ በተሰጣቸው ስፍራ በተለይ በቅኔ ማህሌቱ ዙሪያ ላይ ያላቸው ፍቅር የተለየ ነው። ምክንያቱም ያ ሀገር ውስጥ ሰፊው የካቶሊክ እምነት ተከታዮች ያሉበት ስለሆነ መጽሐፍ ቅዱሱንም ካቶሊክ ትምህርት ቤት እየተማሩ የሚያገኙት ነው። ቅዳሴውንም የሚሰሙት ነው። ሞር ግን ማህሌት የሌለ ኢትዮጵያዊ አገልግሎት እሱ ስለሆነ ትኩረት ተሰጥቶ ልጆቹ በዚህ ፍቅር ተስበው ቤተክርስቲያን ውስጥ ያሉት ዛሬ ስቡ ብለው መሀሌት የሚቆሙ ልጆች አሉን። እዛው የተወለዱ የ16 የ17 የ18 ዓመት ልጆች እና በጣም ደስ የሚል አገልግሎት ነው ያለው። በዛ መንፈስ እንግዲህ በአገረ ስብከታችን ውስጥ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት ነው ምንፈጽመው። በተለይ ግን ሁለት አይነት አገልግሎት ነው ያለን። አንደኛ ያው የተለመደው በአማርኛ የምናገለግለው አገልግሎት አለ። ሁለተኛ ደግሞ ፕሮግራም እየተሰራ በተለይ በሀገረ ስብከታችን በ15 ቀን አንድ ቀን፣ አንዳንድ ቦታ በሳምንት አንድ ቀን፣ አንዳንድ ቦታ ደግሞ በወር አንድ ቀን በእንግሊዘኛ ለልጆቹ ትምህርት ወንጌል የእንግሊዝኛ ቅዳሴ ይሰጣል። ያንን አገልግሎት ነው የምናገለግለው። በጣም ጥሩ ጥያቄ ነው ያነሳችው። እግዚአብሔር ይመስገን አሁንም በጣም ልጆች ላይ የተሰራ ያለው ነገር በተለይ በአሁኑ ሰዓት በቋንቋቸው ሃይማኖታችን እንዲያውቁ እዛው በነበሩት በተለይ በሰሜን አሜሪካ ውስጥ ያሉትን መምህራንን በመጋበዝ አገልግሎቱ በስፋት እየተሰጠ ለእነሱ በሚሆን በእንግሊዝኛ ቋንቋው ትምህርት ሃይማኖት፣ ስርዓተ ቤተ ክርስቲያን፣ ምስጢራተ ቤተ ክርስቲያን ደግሞም ስለ ሀገራቸው ስለ ኢትዮጵያ፣ አንዳንድ ጊዜ በስደት የተወለዱ ልጆች ይሄ የአይደንቲቲ ክራይሲስ የሚባለው ነገር እንዳይገጥማቸው ቤተ ክርስቲያን ናት መጠጊያቸው ያሉት። ስለዚህ እዛ ሲወለዱ የዛም ሀገር ናቸው የወላጆችም ናቸው። ከዚያ አንጻር ትምህርት ሲሄዱ የሀገር ነው። በኃይሉንም ሃይማኖቱንም ቋንቋውንም የሚጋፋው ቤተ ክርስቲያን ሲመጡ ደግሞ ባገኙበት ሰዓት በቤተ ክርስቲያን በራሳቸው ቋንቋ በራሳቸው ቋንቋ ቅዳሴ የሚቀደስባቸው ቤተ ክርስቲያኖች አሉ። ምክንያቱም ምንም ይሁን ምን ማህሌትን ወደው ቢመጡ ሃይማኖቱ ካልገባቸው እንዳይጠፉ ስለሚረዳቸው። በተለይ በካልጋሪ ከተማ ውስጥ ያሉ አብያተ ክርስቲያናት ደብረ ምሕረት ቅዱስ ገብርኤል ካቴድራልና ሀመረኖህ ቅዱስ ኪዳነ ምሕረት ካቴድራል ላይ በሰፊው መምህራን እየመጡ ዲያቆናቱንም ወጣት ሰንበት ሙቴቶችንም እያሰለጡን ይገኛሉ። ስለዚህ በተለይ እዛው ሀገር የተወለዱ ልጆች ናቸው የሰንበት ሙቴቱም የክህነቱ የድቁናውንም አገልግሎት የሚያገለግሉን። በዚህ መልኩ እየተንቀሳቀሱ ነው። እንግዲህ ያው ሃይማኖቱን እንዲያቅ በተቻለ መጠን በተለይ አሁን ላይ ትልቅ ስራ እየተሰራ ነው። የሃይማኖት የባህል ጋፖች አሉ። በፊት ላይ ሁሉም ሰው የውጭውን ዓለም እንጂ የራሱን ባህል የማስተዋወቅ ብዙም አልነበረም። አሁን ግን ብዙ ችግሮችም እየታዩ ልጆችም ደግሞ የውጭውን ባህል እንጂ የራሳቸውን ባህል እየረሱ ስለሄዱ ቤተክርስቲያን አሁን ነቅታ ባህልን እንዲያውቁ መርሐ ግብር አዘጋጅታ ስለ ባህል፣ ስለ ኢትዮጵያ ታሪክ ልጆቻችን እንዲያውቁ መልካም የሆነ ስራ አሁን እየተሰራ ነው። በተለይ እቅድ ተይዞ ማለት ነው። በእቅድ በእያንዳንዱ ሀገረ ስብከት በእያንዳንዱ ወረዳ ላይ ደግሞ ኮሚቴ ተዋቅሮ በተለይ በአሁኑ ሰዓት ልጆችን ስለ ባህላቸው እንዲያውቁ፣ እንዲማሩ፣ ጥያቄ እንዲጠይቁ ስራ እየተሰራ ነውና ትንሽ ብንዘገይም መልካም የሆነ ስራ ተጀምሯል ማለት ይቻላል። በጣም ጥሩ። በዚህ ጉዳይ ላይ ከእኛ በፊት የነበሩ አባቶቻችንም እግዚአብሔር በሰጣቸው ዘመን ያቅማቸውን ያህል ሰርተዋል። አሁን ግን ይበልጥ እየተሰራ ያለበት በተለይም ይሄ ወጣቱ ግሩፕ ወደ እኛ መጥተዋል። በዚህ አሁን እኔ በምኖርበት በካልጋሪ ሀገረ ስብከት በራሳቸው ፈቃደኝነት በተለይ ኦቲ ዋይሲ የሚባል ማለት ኦርቶዶክስ ተዋህዶ ይሄ ዩዝ ቻናል የሚል ግሩፕ ፈጥረው የዛ እንደውም ዩዝ ግሩፕ የሚባለው ግሩፕ አባታቸው ነኝ ነኝ ለወጣቶቹ እዛው ለተወለዱት እነዚህ ግሩፖች ሰንበት ትምህርት የተማሪዎች ናቸው፣ ዲያቆናት ናቸው። ስለዚህ እነዚህን ወጣቶች ባለን አቅም እየሰበሰብን በሚገባቸው ቋንቋ ትምህርት እየሰጣቸው ነው። የነሱ ተጽዕኖ እነሱ የሰሙቱን ሄደው ሪፍሌክት ስለሚያደርጉ ትምህርት ቤት ውስጥም አብዛኞቹ የዛ የሌላ ሀገር ተወላጆች ሳይቀሩ አሁን በእኛ በካልጋሪ ደብረ መረጥ ቅዱስ ገብርኤል ካቴድራል በቅርብ ቀን ውስጥ በተዳር የመጡ ነጮች ተጠምቀው ፊሊፒን የሆኑ ወደ ቤተ ክርስቲያን መጥተው በአበሾች ተስበው ትምህርት ሃይማኖት እንዳቅማቸው አምስቱ አእማደ ሚስጥርን እያስተማርናቸው እያጠምቅናቸው እንገኛለን። እየተሳቡ ነው። ወደፊት ግን በሚበልጥ መልኩ እዛው በተወላጅ በተወለዱ ልጆች የሚመጡ ወጣቶች ይበዛሉ ብለን ምእመናንም ይበዛሉ ብለን ተስፋ እናደርጋለን። እንግዲህ አሁን ላይ በተለይ በእኛ ሀገረ ስብከት ከዚህ በፊት ብዙ የተሰራ ስራ የለም፣ እውነቱን ለመናገር አሁን ላይ ትልቅ ገዳም ያው፣ በዓለም ላይ የሚታወቅ ሁሉም ሰው የሚያውቀው ወተ ሰማይ መጥምቀ መለኮት ቅዱስ ዮሐንስ ወቅድስት አርሴማ ገዳም በብፁዕ አቡነ ቴዎፍሎስ አማካኝነት ከተቋቋመ ወዲህ ትልቅ ስራ እዛ ቦታ ላይ እየተሰራ ነው። ብዙ የውጭ ዜጎች እዛ ቦታ እየሄዱ የታመሙ ሙሉ ጸበል እየተጠመቁ ወደ እምነታችንም የመጡ ብዙ ሰዎች አሉ። ስራ እየተሰራ ነው ያለው እና እውነቱን ለመናገር ከዚህ በፊት ብዙ ስራ አልተሰራም። እንኳን በውጭ ዜጋ ላይ በራሳችንም ዜጋ ላይ ብዙ ስራ አልሰራንም። ልጆች ወደ ቤተክርስቲያን እንዲመጡ አላደረግንም። በቋንቋቸው አልደረስንም። አሁን ላይ ግን ጅምሮች አሉ ግን አጥጋቢም ባይሆኑ ጅምሩ መልካም ነው ብሎ መውሰድ ይቻላል። በጣም ጥሩ ጥያቄ ነው። ኦርቶዶክስ ተዋህዶ ቤተ ክርስቲያን በእነዚህ ልጆች ምክንያት በሌሎች ላይ በጎ ተጽዕኖ እያሳደረች ነው ያለችው። ወጣቶቹ በጣም በሚገርምሽ መልኩ በእርግጥ እዚህ ሀገር አብነት ትምህርት ቤት ገብተው አቋቋሙን፣ ቅዳሴውን፣ ቅኔውን፣ አዲሳቱን፣ ብሉያቱን የተማሩ ሰዎች ናቸው የሚጠመጥሙት። እነሱ ደግሞ ፍቅር ስላላቸው ማህሌት ሲቆሙ ጠምጥመው ያዩትን ነው ሪፍሌክት የሚያደርጉት እና ከዚህ የተነሳ ነጮቹ ላይ ሳይቀር ተጽዕኖ እየፈጠሩ ነው። በጣም በሚገርመው ልዩ አለባበሳቸው እዚህ ያለው የኢትዮጵያ ቤተክርስቲያን ታሪክ ልባቸው ተስላ በፍቅር በጣም ከሚገርምሽ ነገር ማህሌት ለመጀመር እኛ ስንዘገይ እነሱ በሳቱ ቀድሞ ነው የሚገኙት። እና ከዚህ የተነሳ ባህላቸውን አለባበሱን አለባበሱ ይወዱታል ይኛል በተለይ ቤተክርስቲያን ሲመጡ አሁን ጸጉር አቆራረጣቸው ራሱ አንዳንድ ጊዜ እነግራቸዋለን አሳድጎ ነው የሚመጡት። ግን ቤተክርስቲያን ህይወቱን ህይወታቸውን እነሱን መማረክ ስላለባት ቅድሚያ ጸጉሩ ላይ ትኩረት አናደርግም። ግን ከገቡ በኋላ በራሳቸው ጊዜ ሌሎችን አባቶች አይተው ስርዓቱን እየተጠቀሙ ቤተክርስቲያኒቱን እየመሰሉ እየመጡ ያሉበት ሁኔታ አለ። ይሄ በጎ ተጽዕኖ ነው። በሌሎች ላይም ሳይቀር ተጽዕኖ እየፈጠሩ ነው። እግዚአብሔር ያክብርልን። ያነሳችሁ ወሳኝ ጥያቄ ነው። አሉታዊም አዎንታዊም ገጽታ አለው። ትውልዱ አሁን የሚኖርባት ዓለም ካናዳ፣ ለመጥፋትም ለመዳንም ምቹ ናት። ትውልዱ መምረጥ ያለበትን እንዲመርጥ ቤተክርስቲያን ከፊት ቀድማ መገኘት እንዳለባት ይሰማናል። ይሄ ሁላችንም ነው። በዚያ አንጻር እኛ ቀድመናል ብለን አናስብም። እግዚአብሔር ቀድሞ እንዲያድናቸው ነው ምንመኘው ከዚህ የተነሳ ብዙ ወጣቶች በእጽዋት፣ በአደንዛዥ እጽ፣ በአልኮል፣ በተለያየ ነገር ተይዟል። በተለይ አሁን የምናየው ደግሞ ቴክኖሎጂው ያመጣው ተጽዕኖ ቀላል አይደለም። ከዚህ የተነሳ ብዙ ወጣቶችን አተናቸዋል። አንዳንዶቹ እስር ቤት ይገኛሉ። አንዳንዶቹም ከሱስ ጋር በተያያዘ መልኩ ጎዳና ላይ ወድቀው እናገኛቸዋል። ይሄ እንደው መልካም ያልሆነ ነገር ገጽታ ነው ያጣንባቸው መንገዶች ናቸው። በሌላ መንገድ ደግሞ እግዚአብሔር አስመልጧቸው ዶሮ ጫጩቶቿን በክንፎቿ ጥላ ስር እንደምትይዝ ወላጆች ሰብስበው ይዘው ወደ ቤተ ክርስቲያን ያመጧቸው አምልጠዋል። ከዚህ በተለይ ሁሉ ነገር በእጃቸው ነው ያለው። በእጃቸው ላይ ባለው ነገር የጠፉ ልጆች አሉ፣ የዳኑ ልጆች አሉ። ስለዚህ አሁን ባለው ሁኔታ ላይ እግዚአብሔር ቢረዳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰጣትን ጸጋ ተጠቅማ መዳን የሚችሉ ብዙ ወጣቶች አሉ እያመለጡ ወላጆች አሁን አምጥተው እየተማረን ለሚሰጡት እባካችሁ ልጄን አድኑልኝ ብሎ ቤተክርስቲያን የሚያመጡት ቤተክርስቲያን እነሱን ለማዳን የአቅሟን ያህል እየጣርን ነው። ነገር ግን የሚገባውን ያህል አልሄድንም። እነሱ ፈልገው እየመጡ መፈለግ ሲገባን ሄደን ማዳን ሲገባን በብዙ መንገድ እግዚአብሔር ይመስገን አሁን ዝማሬው ላይ ቦታ ስንሰጣቸው ትልቁ ነገር ውጭ ሀገር ያሉ ልጆች እንደዚህ ሀገር አይደለም ያሉት። ሲታዘዙም ምን ላድርግልህ ትወዳለህ እየተባለ የሚጠየቀው ከዚህ የተነሳ ቤተክርስቲያን ሲመጡ እድል ሲሰጣቸው ደስ ይላቸዋል። ይሄ ማለት ግን ችግር የለም ማለት አይደለም። ወደፊት አንፃራዊ የሆኑ ነገሮችን በትክክለኛው መንገድ በሃይማኖት እንዲመጡ ፍቅራቸውን ነው የምንፈልገው። በፍቅር ተስበው ከመጡ ደግሞ ስርዓቷን እየተማሩ ያድጋሉ። ስለዚህ ይሄ ደግሞ በጎ ጎን አለው። የጠፉ ልጆችም እንዳሉ ሁሉ የዳኑ ደግሞ ብዙዎች ናቸው። ከጾታ ጋር ተመሳሳይ ጾታ እኔ ያለሁበት ከተማ ላይ ነው። በተለይ ሳን ፍራንሲስኮ ይባላል፣ በጣም ቅርብ ቦታ ላይ ነው። እጅግ በጣም ከባድ ብዙም ባይሆንም ኢትዮጵያውያንም እዛ ውስጥ የገቡበትና ቤተክርስቲያንም ይህንን ሁኔታ በእቅድ ይዛ ልጆችን ማስተማር እንግዲህ፣ ወደዛ የሚሄዱት ከትምህርት እጥረት ነው፣ ካለማስተማር ነው፣ ባህላቸውን ካለማወቅ፣ ሃይማኖታቸውን ካለማወቅ ቅዳሴ ቀድሶ ከመሄድ ስብከት ወንጌል ሰብኮ ከመሄድ ውጭ ልጆች ላይ ትኩረት አላርግ ነው። ስለዚህ አሁን በሰፊው ከምንም በላይ እንደሌላው ሌላው መርሐ ግብር ሁሉ ልጆች ላይ ትኩረት እንዲደረግ ስብከት እንዲሰበክ ጊዜ እንዲሰጣቸው በየሳምንቱ አሁን እኔ ያለሁበት ደብር ላይ በሳምንት ሶስት ቀን የልጆች ጉባኤ አለ፤ ማታ ላይ አርብ አለ፣ ቅዳሜ አለ፣ እሁድ አለ። ስለዚህ ቅዳሜን ስለ ባህላቸው ስለ ሃይማኖታቸው ይማራሉ እሁድን ደግሞ የዕለቱን ታሪክ ይማራሉ። አርብ ላይ ደግሞ ተከታታይ የሆኑ ኮርሶችን በደንብ ጠንክረው ስብከት ብቻ ሳይሆን ባህላቸውንም ጭምር እንዲያውቁ፣ እንዲህ አይነት መርሐ ግብሮች በተለይ ሰሜን ካሊፎርኒያ ላይ አሁን እንግዲህ ከእንቅልፍ እንደመነሳት ማለት ነው፣ እና እየተሰራ ይገኛል። እግዚአብሔር ቢረዳን በትንሽ ጊዜ ውስጥ እንግዲህ ነገሮች ይለወጣሉ ብለን ተስፋ እናደርጋለን። እንግዲህ እንደ ሀገረ ስብከት ትልቁን ስራ አሁን መስራት ያለብን በሰንበት ትምህርት ቤቶች ላይ ነው እና ማደራጃ መምሪያ አለ። አሁን በደንብ ተደራጅቶ ስራ እየሰራ ያን ደግሞ አውርዶ በየአጥቢያው ላይ ክፍሎችን መስርቶ ልጆችን ወደ ራሱ ስቦ በማደራጃ መምሪያው ስር ደግሞ የሕፃናት ክፍል የሚባል ተቋም ተቋቁመዋል። ያ ክፍል ከየቤተ ክርስቲያኑ ልጆችን እየወሰደ ያሰለጥናል ያበቃል። እነዚያ ልጆች ደግሞ ወደ አጥቢያ ቤተክርስቲያን ላይ ተመልሰው ልጆቹን በማስተማር ባህላቸውንም ቅድም ያለውን እንዲያውቁ ሃይማኖታቸውንም እንዲያውቁ የዚህ የተቃራኒ ፆታውንም ደግሞ በግልጽ ድሮ ይፈራ ነበር። ያው እንግዲህ በባህላችን አንድን ነገር መጥፎ ሲሆን ቤተሰብም ይደብቃል፣ እኛም ማስተማር እንፈራለን። ያ ዝምታ ግን አላዋጣም። ስለዚህ በግልጽ ልጆቹን ማስተማር በግልጽ ልጆቹን መንገር ከሃይማኖት አንጻር ትክክል እንዳልሆነ ማስረዳት፣ በዛ ላይ ድሮ ያልነበረ አሁን ብዙ ግንዛቤ የወሰዱ ጥያቄ መጠየቅ እንዲሁም ከአቅማችን በላይ የሆነ ጥያቄ ሁሉ ልጆቹ አሁን እየጠየቁን፣ ጥሩ ስራዎች ጅምሮች አሉ። እንግዲህ እና እግዚአብሔር ቢረዳን ወደፊት በደንብ ይቀጥላል ያ ነገር ማለት ነው። እንደምናውቀው ሶሻል ሚዲያ በጎ ጎንም አለው መጥፎ ጎንም አለው። በውጩ ዓለም ላይ ያለው የሶሻል ሚዲያ አጠቃቀምና በአገር ውስጥ ያለው አጠቃቀም አብዛኛው ወጣት ውጩን እንምሰል እያለው ውጩ የጠፋበትን ነገር እዚህም ያለው ወጣት እንደው እግዚአብሔር ካረዳም በቀር ሊጠፋ የሚቀርብ ትውልድን ያለው እና ስለዚህ ሶሻል ሚዲያ አጠቃቀሙን በአግባቡ ካደረግነው ሁሉንም ተደራሽ የምናደርግ ትውልዱን የምናድንበት የምናደንበት በተለይ ወጣቱን እግዚአብሔር ሰብስቦ በተለይ ቤተ ክርስቲያንን አደላ የወከላት እግዚአብሔር። ስለዚህ እቺ ቤተ ክርስቲያን እንደው ክንፎቿን አስፍታ ይሄ ዶሮ ጫጩቶቿን በላባዎቿ ሰውራ እንደምትጠብቅ ካልተጠበቀ፣ በቃ ወጣቱ ትውልድ ለመጥፋት ቀርብ ነው፣ በአገር ቤትም በውጭም ያለ። ስለዚህ መጽሐፍ ቅዱስ የሚለን መዝሙረኛው ዳዊት እንደው የእግዚአብሔርን መንገድ እንዲመርጡ ይ ወጣቱን እንዴት በየትኛው መንገድ እናድነው ብለን ካሰብ አማራጭ የሌለው መፍትሄ ቴክኖሎጂ ባመጣው መንገድ በዛው መንገድ ትውልዱን ማግኘት አለብን። ቴክኖሎጂ ላይ በትኩረት መሰራት አለበት። ይሄ በጎ ተጽዕኖ አለ አይደለ? መልካም የሆነው ነገር ላይ ስናበዛ። በርግጥ አሁን ቴክኖሎጂውን የሚጠቀመው ትውልድ ለበጎ ነው ወይ ብለን ስናስብ አብዛኛው ከንቱ የሆነ ምድራዊ ሳቅ ስላቅ የበዛበት ተራ የሆነ ነገር ላይ ላይክ፣ ሼር ሰብስክራይብ፣ እይተው ቪው ብዙ ነው። የእግዚአብሔር ቃል ላይ ግን ብዙ የሚመለከት የለም። የሆነ ሆኖ ግን በዚሁ ባለው ተጠቅመን ተጽዕኖ መፍጠር ተጽዕኖ። ስለ ሰይጣን ማውራት አይጠበቅብንም። እግዚአብሔርን ስናጎላ ሰይጣን ይርቃል። ይሄ ነው እምነታችን። በዚህ መልኩ ቢሠራ አገር ቤትም እዚህም ያለውን ወጣት ማዳን እንችላለን የሚል እምነት አለኝ። በጣም አመሰግናለሁ። ወጣቶች የሚያዙበት መንገድ የእግዚአብሔር ቃል ነው። ጎልማሳ መንገዱን በምን ያነጻል ቢሉ ቃልህን በመጠበቅ ነው። የእግዚአብሔር ቃል ደግሞ ለትውልዱ እረፍት ነው፣ ሰላም ነው። በጎን መንገድ ማን ያሳየናል የሚሉ ወጣቶች ብዙዎች ናቸው። እነዚህን ባለን አቅም ለመርዳት ተተኪ ትውልድ በማፍራት ቤተ ክርስቲያናችን ይበልጥ አብባ ኦርቶዶክሳዊነት በመላው ዓለም ላይ ተጽዕኖ ፈጥሮ ዛሬ ቴስቶች አሉ፣ ሃይማኖት የሌላቸው አሉ። እነዚህን ሁሉ ወጣቶችን ወጣቶቹን በማሰማራት የተማሩ ደቀ መዛሙርትን በማሰማራት ወደ ቤተ ክርስቲያን ወደ እውነተኛው ማምጣት እንችላለን። እንደ ምዕራብ ካናዳ ደግሞ ጥሩ አባት አሉን፣ ብፁ አቡነ መቃሪዎስ የሁሉ አባት፣ ይሄ ኢትዮጵያዊነት መንፈስ ያላቸው አባት ከእሳቸው ጋር በመሆን በእሳቸው ብራኬ፣ በእሳቸው ጸሎት ጠንካራ ሀገረ ስብከት አለን። ያንን ሀገረ ስብከት አጠናክረን ወጣቱን ትውልድ በሚገባ የሚገባው መንገድ እየተረዳን እግዚአብሔር በረዳን መጠን እናድናልን የሚተስፋለን እናንተም ይህንን እድል ሰጥታችሁን በዚህ መልኩ ስለ ወጣቱ ትውልድ ስለ ቤተ ክርስቲያናችን ያለውን ነገር እንድናስተዋውቅ ስለፈቀዳችሁልን በሉል እግዚአብሔር ስም እጅግ አድርገን እናመሰግናለን። ተባረኩልን። እግዚአብሔር ቤተ ክርስቲያናችን ሀገራችን ይጠብቅልን። እግዚአብሔር ይስጥልን። እንግዲህ ወጣቱ እኔ የማስተላልፈው ሃይማኖቱን ማወቅ አለበት። ቤተክርስቲያኑን ማወቅ አለበት ባህሉን ማወቅ አለበት። ለቤተ ክርስቲያንና ለሃይማኖት ጊዜ መስጠት አለበት። ለስራችን ጊዜ እንደምንሰጥ ለሌላው ኑሯችን ጊዜ እንደምንሰጥ ለሃይማኖታችንም ጊዜ መስጠት አለብን። ልጆች ላይ መስራት መቻል አለብን። ልጆች እኛን ነው የሚያዩት። ቤት ውስጥ እኛ የምናደርገውን ነው የሚያደርጉት የእኛን መልእክት ቤታችን ውስጥ የምንነጋገረው ንግግሮች ነው የሚሰሙት። ጥሩ ነገር ከሰሙ ያንኑ መልካም ነገር ይዘው ያድጋሉ። መጥፎ ነገርም ደግሞ ካደረግን ያንን ይዘው እንዳያድጉ ልጆቻችን ላይ እንስራ፣ እንበርታ ማለት ነው የምፈልገው። እግዚአብሔር ይስጥልኝ። የተከበራችሁ ተመልካቾቻችን በካናዳና ና በካሊፎርኒያ እንግዲህ የወጣቶች አገልግሎት ምን ይመስላል የሚለውን በአጭሩ የቃኛችሁ ይመስለኛል። ባህላችን፣ ሃይማኖታችንን ማስቀጠል የኛ ግዴታ ነው። የዛሬ መርሃ ግብራችን ይህንን ይመስላል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ስለቆያችሁ ክብረት ይስጥልን እያልን ምናልባት ይህ መርሃ ግብር በኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ካመለጣችሁ በጣቢያው ስም የተከፈቱ የተለያዩ የሶሻል ሚዲያ አማራጮች አሉ እነሱ ታገኙናላችሁ የዩቲዩብ ቻናላችንን ሰብስክራይብ ሼር ላይክ እያደረጋችሁ ለወዳይ ዘመድ እንድታጋሩ ጥሪ እናቀርባለን። የቴሌግራም እንዲሁም የፌስቡክ አካውንታችንን ፎሎ እያደረጋችሁ መረጃዎቻችንን ለወዳይ ዘመድ እንድታጋሩ በእግዚአብሔር ስም ጥሪ እያቀረብን ቀሪ የኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን መርሃ ግብሮች ይቀጥላሉ። እኛ የሳምንት ሰው ይበለን እያለን ኮዲዋ አበቃን። መልካም ሳምንት